ማርም ሲበዛ ይመራል። ልዩ አባቶቻችን አንድ አበባ የሚያድገው የሚያብበው መዓዛው የሚያውደው የሚበቃውን ልኮ ያስተሰጠዋል። ትጸልዩ ዘንድ በመጠን ኑሮ የለ ቅዱስ ቃሉ ከልክ ያለፈ ለአንድ አበባ ካጠጣው ስሩ ይመነምናል። የጠነከረው ይላለን ደግሞ ጉዞ አይደል፣ መግቢያ ላይ ያረኩት እንግዲህ፣ ብሩኬ በቲክቶክ ስቱሩ ላይ እያደረገው ነው። እንግዲህ ብሩኬ ማርም ሲበዛ ይመራል እያለን ነው ቤተሰብ። አዎ ይመራል። እውነት ነው። ከባድ ነው። የእውነት ማርም ሲበዛ ይመራል። አንዳንዴ ነገሮች ሲደራረቡብን ከባድ ነው። ሰላም፣ እንዴት ናችሁ ውድና የተከበራችሁ የእኔ ቤተሰቦች በያላችሁበት ዓለም ዳርቻ ሁሉ ሰላማችሁ ብዝዝት ትርፍርፍርፍ ይበልልኝ እያልኩኝ እንግዲህ በድጋሚ መጥቻለሁ ማለት ነው። እንግዲህ ብሩኬ አንድ ነገር ስቶሪ ላይ አድርጎልናል። ያው አንዳንዴ ስቶሪ ላይ የምናደርጋቸው ነገሮች አንድም ተመልካቾቻችንን እንዲሁም ተከታዮቻችንን ያስተምራሉ፣ ይመክራሉ የሚሉትን ነው። አንድም ደግሞ እራሳችንን ውስጣችን ያለውን ይገልጽልናል በሚል ነው እና እኔ የታየ ነገር አሁን ብሩኬ ያው የራሱን ይገልጽልኛል ያለውን ነገር ነው ፖስት ያደረገው እና ማርም ሲበዛ ይመራል። አበቦች ውሃ በሰዓቱ ካላገኟቸው፣ ካልተንከባከቧቸው፣ ውሃ ካላጠጧቸው ግንዶቹ ይደርቃሉ፣ አበቦችም ይረግፋሉ ብሏልና እውነት ነው። ግን አንዳንዴ ደግሞ በጣም ጠንካራ እና ጎበዝ ሰዎች ስንሆን ውሃ ጥሙንም በረሃውንም ሁሉንም ነገር አልፈው እስቲል ረግፈው እንኳን መልሰው ያቆጠቁጣሉ የረግፉት አበባዎች እረግፈው፣ ራሱ መልሳ ያቆጠቁታሉ። እና እናንተም ብትሆኑ ያው በቃኝ በቃት የሚባል ነገር እንደሌለ ጠንቅቃችሁ ታውቃላችሁ። ማንም ቢሆን እኔ ያው አንዳንድ ጊዜ እየከፋኝ እየደበረኝ ነው እንጂ ተስፋ ቁርጭ አይደለም። ትላንት አሁን ያው ተናድጀን የጠፋት ምናም ተናድጀን አይደለም። በማን እናደዳለሁ? በማንም አልናደድም። ግን በቃ አንዳንዴ ስልችት ድከም ሲላችሁ በቃ መራቅ ይሻላል። ምንም በቃ ዓለም አንዳንድ ዝምታ በራሱ መልስ ነው ይባል የለም ዝም ይሻላል በቃ ትላላችሁ። እና በእናንተ መካከል የሚደርቅ ወይ የሚጠወልግ ነገር የለም፣ ያልፋል። ነገ ሌላ ቀን ነው፣ ነገ አዲስ ቀን ነው። ወደ ነበራችሁበት እንደምትመለሱ እናውቃለን። አንዳንድ እህቶቼ ተስፋ ቆርጠሽ ነጎያንጅ ም የእውነት የገረመኝ ነበር። ቴክስት በውስጥ በጣም ብዙ ቴክስት ተልኩልኛልና፣ ቃል እያንችን ተስፋ ቆረሽ እንዴ? ምንድነው የጠፋሽው? ለምንድነው ዝም ያልሽው? ምናምን ያልሹ ልጆች አሉ። እና አንዳንዶቻችሁ ደግሞ በቃ በእኛም ተስፋ ቁረጥ ምናምን። ኖ ኖ ኖ ተስፋ መቁረጥ የሚባል ነገር የለም። እነዚህ ልጆች ነገ አንድ ይሆናሉ። እመኑኝ፣ እመኑኝ፣ እውነት አንድ ይሆናሉ፣ ይታረቃሉ። አሁን ምቀኛ ወሬኛ ገብቶ ነው። ይሄ ኩርንቺት የሆነ ጉጭማ ይሄ ምን ልበለው በእናታችሁ? ምን ይገልጽልኛል? ምንም ይገልጽልኝ ነገር የለም። እሱ ገብቶ ነው እንጂ እነሱ ገብተው ነው እንጂ በመካከላቸው እንደዚህ ያደረጓቸው። እነዚህ ልጆች መቼም ማይለያዩ ልጆች ናቸው፣ አይለያዩም። በቃ ተስፋ ትቁረጡ ውዶቼ። በቃ ቪዲዮ ሲለቁ ዝም ብላችሁ እየገባችሁ ላይክ ያደረጋችሁ ክፉ ነገር ሳትናገሩ ለማንም ሳታዳሉ፣ ስቲል ብሩኬ ክፉ ነገር ቢሰራ ራሱ ብሩኬ ይሄን ክፋት እንዴት ይሰራል ብላችሁ መጥፎ እንደ ምክር መከሩ፣ ግን መጥፎ ነገር አትናገሩ። ሃይሜንም እንደዛው ከዛ በኋላ ዝም ብለን እንመልከታቸው። እስኪ መጨረሻውን ማየት ነው የሚሻለው። እና አሁን ብሩኬና ሃይሜ ማለት እየተጨቃጨቁ እየተጣሉ እራሱ በየቀኑ ይገናኛሉ። ለምንድን ነው እልባቸው? ፍቅር ስላለ በሃይሜም ሆነች ብሩኬም ሆነ ኮ በመካከላቸው ፍቅር ስላለ ሃይሜም ብሩኬን እያለች ብሩኬን አሳልፋ ለመስጠት ነው እሱ ጋር ሄደችው። ትላንትና ብሩኬ በቃ እውነታውን ለማጋለጥ ነው ትላንትና ወደ ዳኒ ቤት የሄደው። ሀይሜንም አሳልፎ ለመስጠት በቃ ሀይሜዬንም ክፉ ነገር እንዲደርስባት አይፈልግም። እውነታውን ማወቅ አለበት አለባት ሀይሜ። ለዛ ነው ትላንት ቤቱ ድረስ ሀይሜን በመዋሸት የሄደው። ስለዚህ ነገሮች ይስተካከላሉ። እውነት ደግሞ ትመነምናለች እንድተደብቃ ትቀርም። እውነታው ይወጣል። ከዛ በኋላ እዳር የሚቀረው ተከሳሹም ተወቃሹም ሁሉም ነገር ዳኔ ነው የሚሆነው። ሀይሚና ብሩኬ አንድ ይሆናሉ ማለት ነው፣ እውነታው ሲገባቸው። አሁን ላይ ቆም ብለው ስላላስተዋሉ ነው። አያችሁ፣ ሶሲና ዳጊ ከተለያዩ ጀምረው አንድ ቀን ተገናኝተዋል? እስቲል እየተጨቃጨቁ እየተጣሉ እንኳን አልተገናኙ። ሀይሚና ብሩኬ ገና ይዋቸው እየተጣሉ ይገናኛሉ። ለምን እውነተኛ ፍቅር አለ። ገባችሁ? እና አይዟችሁ፣ አይዞን። ሀይሚዬም ትንሽ ነው የቀራት፣ ሁለት መቶ ልትገባ ነው። ዘጠና ዘጠኝ ገብታ ሳያት ደስታዬ ወደ ራጣ። ዛሬ ደግሞ እንግዲህ ሁለት መቶ ዛሬ በእሷ ቤት ነው የሚመጡት። ስለዚህ ዛሬ ደግሞ ሁለት መቶ ገብታ እንድታደር ሁላችሁም እየገባችሁ ሼር አድርጉ፣ ላይክ አድርጓት፣ ሰብስክራይብ አድርጓት። አዳዲስ ቤተሰቦች ካላችሁ የኔ ቤተሰቦች፣ በእርግጥ የኔ ቤተሰቦች በብዛት የጨረቃ ፋሚሊ ነው፣ ግን ደግሞ አሉ አንዳንድ አዳዲስ ቤተሰቦች አሉ። እንትን እንደዚህ ላይ ተገባማን ብዙ ሰው ሰብስክራይበር ያገኛልና አዳዲስ ሰብስክራይበሮች እየሄዳችሁ ሀይሚን ሰብስክራይብ አድርጉልኝ። በአንድ በኩል ስንከፋ ቢያንስ በአንድ በኩል እንደሳ ታይም ሁለት መቶ ትግባ እና ደስታችን ሙሉ ይሁን እና ሁሉም ነገር አላፊ ነው። ነገ አዲስ ቀን ነው። እችን ቀን ደግሞ በጉጉት እንጠብቃታለን። ፈጣሪ ከፈቀደ ሁሉም ነገር እንደ አዲስ በአዲስ ነገር ይጀመራል። አለቀ የሚባል ነገር የለም እና ቡራያ ይዞ ጀግና ወንድማችን እኛ በአንተ መቼም ቢሆን አናፍርም እንኮራለን። እና ምንም አትጠራጠር፣ አንተ ምንም እንደሌለ ንጹሕ ሰው እንደሆንክ እናውቃለን። ሀይምዬንም እንደምትወዳት እናውቃለን። ያው አንዳንድ እኛ ችላ የምንላቸውን ነገሮች ነገር ግን ለሌላው ለእኛ ማይታዩን ለሌሎች የሚታይ ነገር ስላለ ሁሉም ሰው በአንተ ሀሳብ ይስማማል ወይም ደግሞ አንተን ይሆናል ማለት አይደለም። ሀይምዬም ደግሞ በራሷም ልክ ናት። ምንም አላጠፋችው እሷም የሰራ ሰው ናት። ጎበዝ ናት፣ ጠንካራ ናት። ለአንተ ነው ይህን ሁሉ ዋጋ የከፈለችው ማለት ከዳኒግ ቤት ድረስ እስከ መሄድ ድረስ እግሩ ላይ የወደቀችው በቃ ፍቅራችሁ እንዲቀጥል ነው እና አይዟችሁ ውዶቼ፣ ሁሉም ነገር ያልፋል። እነዚህ ሁለት ስስቶች ከህይወታችሁ ይወጣሉ። ብሩኬም ቢሆን ደግሞ እርግጠኛ ነኝ ይስተካከላል። ሶሲ የምትባል ሴትዮ ሀይሚ ካልፈለገቻት በብሩኬ ህይወት ውስጥ ልትኖር አይገባም በ